አዛን አድራጊው ይህን ጥሪ ባሰማ ጊዜ ሙስሊሞች ሰላትን በአንድነት ለመስገድ ወደ መስጅድ ይከትማሉ። ግዴታ የሆነችውን ሰላትም እንዲፈጽሙ ለጌታቸው እንደሚታዘዙ የእምነቱ አስተምህሮ ያስረዳል። አዛን ማለት መጀመሪያ አስለን ጥሪ ማለት ነው። ሰዎቹ ተበታትነው እንዳይሰግዱ የአዛን ጥሪ ሰምተው መቶ አንድ በአንድ በጉሩፕ እንዲሰበሰቡ እንዲሰበበ ጥሪ ማድረግ ያው ሰዎችን ወደ ሰላት መጥራት ነው። ሰላት ማለት ያው እስልምና እምነት ውስጥ ትልቅ ቦታ ያለው የሆነ የአምልኮ ስነስርዓት ሲሆን መዋዜንነት ያው ሰዎችን ወደዚህ የአምልኮ ስነስርዓት ጥሪ ማድረግ ነው። አዛን አዛን የራሱ የሆነ ስርዓት ትርጉምና ይዘት ያለው ሲሆን ከታላላቅ ጸጋዎች አንዱ የሆነው ሰላት ይሰገድ ዘንድ ቸልተኞችን መቀስቀስ የዘነጉትንም ማስታወስ ይዟል። ሙዓዚኑ የሰላት ሰዓትን ባስታወሰ ጊዜ ሰጋጆችም ለዚህ በዱዓም ለሰላት በመሰብሰብም መልስ እንዲሰጡ ይጠበቃል። በዚህም ጊዜ ለብቻቸው ከሚሰግዱት በበዛ ትሩፋትና ምንዳም እንደሚያገኙበት ይታመናል። አዛን የሰማ መጥቶ ለዚህ ጥሪ ምላሽ መስጠት አለበት። አስፈላጊ ወሳኝ የሆነ ምክንያት ከሌለው ሰምተዋል፣ መምጣት አይችልም። ታመዋል፣ ሰምተዋል፣ ሌላው የአካል ጉዳት ሊኖሩ ይችላል። ካልሆነ በስተቀር ጤነኛ አቅለኛ ከሆነ ከሰማ መጥቶ ሊያዝ ለጥሪው ምላሽ መስጠት መቻል አለበት። ወንዶች፣ ሴቶች ግዴት የለባቸውም። አንድ ሰው አዛን በሰማ ጊዜ አዛኑ ሞአዚኑ የሚለውን አብሮ ይመልሳል። ምሳሌ ሞአዚኑ ወይም አዛን የሚያወጣው ሰው አላሁ አክበር ሲል አላሁ አክበር ሲል

አንድ እግሩ ሲያነሳ ደረጃው ከፊልለታል። አንድ እግሩ ሲያነሳ ወንጀሉ ይራገፍለታል። ከዛም በኋላ ሰግዶ ሲወጣል ከአላህ ጋር አንደኛ ሰላት መምጣቱ ዋጅብ ነው። በእስልምና ማለት ሰላት መስገድ ግዴታ ነው። መጥቶ ሰግዶ አጅር የሚያገኘው ወንድ ከሆነ ከቤቱ ውዱ አድርጎ መጣ ከ25 እስከ 27 ደረጃ ጅራ ከምን ቤቱ ከሚሰደው አዛን የተደነገገው በመጀመሪያው ዓመተ ሂጅራ እንደሆነ ይነሳል። መነሻውም የሰላት ወቅት መድረሱን በሁሉም ሰው ዘንድ እንዲታወቅ ለማድረግ የምልክት መኖር አስፈላጊነት መሆኑ ይነሳል። በዚህ ውስጥ አዛን ትልቅ ቦታ አለው። ምንም እንኳን የወቅት ልዩነት ቢኖርም በእያንዳንዱ የሰላት ሰዓት አዛን ይታወጃል። አላህን ሱብሃነ ወተዓላ ማላቅ በውስጡ አለበት። እንደዚሁም የአላህ ሱብሃነ ወተዓላ ጌትነትን፣ አንድነቱን የሚያረጋግጥ እንደዚሁም ደግሞ የመልእክተኛውን መልእክተኛ መሆናቸውን የሚያረጋግጥ እና እሱን ምስክርነት የሚሰጥ የሆነ ድርጊት ነው። ያው ሰላት የጀነት ቁልፍ ነው። ወደዛ ሰዎችን መጥረት ነው። ምሳሌ ዞሁር ብልህ ስድስት ሰዓት የሚሰገድ ሰላት አለ። ሁሌ ስድስት ሰዓት አይባልም። ስድስት ከአስር የሚባል ጊዜ አለ እያለ ይሄዳ፣ ስድስት ከአስር ከሀያ ይላል። ሰባት ሰዓት አዛን የሚባል ጊዜ አለ። ሰባት ሰዓት አዛን ተባለ ማለት ደግሞ ሰባት ከሀያ ተኩል የሚያልቅ ጊዜ አለ ለሰባት ሩብ ጉዳይ ሃያ ጉዳይ ሰግደው አልቀጨርሰም እንትን ወጣም ጊዜ አለ። ሁሌ ወጣ አይደለም። ጊዜያቱን እንትን ይቀያያራል። በነቢዩ ጊዜ ጀምሮ ወደ መዲና ከተሰደዱ በመጀመሪያው ዓመተ ሂጅራ አንስቶ የተደነገገ የሆነ ነገር ነው። ትልቅ የሆነ የእስልምና የሚንጸባረቅበት ድርጊት ነው ያዛን ሰዓት ያው ሁል ጊዜ ወጥ አይደለም። የተወሰነ የደቂቃ ልዩነቶች ይኖራሉ። አብዛኛውን ጊዜ ያው ተቀራራቢ ነው። አዛን የግዴታ ሰላት ወቅት መግባቱን ማሳወቂያ እንደመሆኑ ሰዎችም ወደ መስጂድ እንዲመጡ ጥሪ አድራጊ ነውና ሙአዚኖች በምላሹ የመንፈስ እርካታው የላቀና የጎላ መሆኑን ያነሳሉ። አዛንን በሚገባ አስተካክሎ አሳምሮና ድምጽንም ከፍ አድርጎ ማለትም የተወደደ ተግባር ስለመሆኑ ይነገራል። በአዛን በማድረግ ያለው አጀር ቢያውቁት ኖሮ እንደማንም እንደ ዘሎ ተነሱ አዛን አይልም ነበረ። በምን ቢሆን እንጂ እጣ ተጣጥሎ ቢሆን እንጂ አዛን የማለቱ እድል የሚያገኙት በዕጣ ይሆን ነበር ይላሉ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ አዛን ትልቅ ቦታ አለው። ሰዎችን ጥሪ አድርገህ ሰዎችን አምጥተህ እነዛ ሰዎች በዛች ቦታ ሰባሶ ሰግደም እርካታ አገኛሉ። መልእክተኛውም ሰለላሁ ዐለይሂ ሰለም ሙአዚኖች ትልቅ ትሩፋት እንዳላቸውና የቂያም ቀን የፍርድ ቀን ከሰዎች መካከል ረጅም አንገት የሚኖራቸው ሙአዚኖች መሆናቸውን ተናግረዋል። እና ይህንን እያሰብክ በራሱ አዛኑን ማለቱ ደስ የሚል ነገር አለ ላሁ